ቀን በጨለመበት የጠላት ወረራ ከምስራቅ አቅጣጫ እንደ ወራጅ ጎርፍ ሀገር ባጥለቀለቀበት 1969 እናት ሀገር ኢትዮጵያ አደጋ ላይ ናት የሚል የቁርጥ ቀን ጥሪ ሲተላለፍ ገበሬው ማርሻውን ትቶ ሠራተኛውን ብዕሩን አስቀምጠው ተማሪው መጽሐፉን ዘግተው በአንድነት ወነ የተነሳ የሰማይ አንበሶች ትልቁን ጦርነት አሸናፊ እንዲሆን አደረጉ በሰማዩም በምድሩም ኢትዮጵያ አሸናፊ ሆነች የካራ ማራ ድልም ተገኘ። የኢትዮጵያ አየር ኃይል በጀግንነት የጠላትን ተዋጊ ጀቶች እንደ እንደወፍ አርግፎ ታንኮችና ምሽጎችን ከላይ በሚወርደው የእሳት ዝናብ አፍርሶ የሺ ዓመታት የለዋላዊነት ታሪክን አስቀጥሏል። የካቲት 26/1970 የኢትዮጵያ ሰንደቅ ዓላማ በካራ ማራ ተራራ ላይ በኩራትና በድል ተውለበለበ። ወራሪው ኃይል ሙሉ በሙሉ ተደምስሶ ከኢትዮጵያ ግዛት ተባረረም። አየር ኃይሉ ድንበር ብቻ ሳይሆን ከድንበርም የተሻገረ ገድልንም በታሪኩ የከተበ ነው። ይህ አየር ኃይል በቀደመ ታሪኩ አፍሪካ ውስጥ ስመጥር የሚባል ተቋም ነው። ለምሳሌ ታንዛኒያ ነጻ ከወጣች በኋላ የታንዛኒያ ጎረቤት የሆነው ሞዛምቢክ በፖርቹጋል ስር ከኮሎኒ ነጻ አልወጣም ነበረ። በዚያ ጊዜ የኢትዮጵያ አየር ኃይል ታንዛኒያ ድረስ በመሄድ ለወራት በራሱ አይ አውሮፕላንና በራሱ ፓይለቶች ለወራት የታንዛኒያ የአየር ክልል ከጎረቤት የፖርቹጋል ፎርስ ይከላከል ነበር። ከራሱ አልፎ የሌሎች አፍሪካ ወንድሞቹን የአየር ክልል ለመጠበቅ የሚያስችል ብቃት ነበረው። ነገር ግን ባለፉት ሰላሳ አመታት ገደማ በጣም ከተመቱ ከተዳከሙ፣ በሁለት እግራቸው ቆመው መጓዝ ከተቸገሩ ተቋማት አንዱ የኢትዮጵያ አየር ኃይሉ ነው። የሀገረ መንግስት ግንባታ መሰረት የሚጣለው በጠንካራ ዘላቂና ተለዋዋጭ ሁኔታዎችን መቋቋም በሚችሉ ተቋማት አማካኝነት እንደሆነ የፖለቲካ ሳይንስ የልማት ጥናቶችና ዓለም አቀፍ ግንኙነት ዘርፎች ውስጥ በስፋት የሚታይና ተቀባይነት ያለው መሰረታዊ ጽንሰ ሀሳብ መሆኑ ይነሳል። በአየር ኃይል መታየቱ ደግሞ ለዚህ ትልቁ ማሳያ ነው። ይሄ የታጠቅነው አውሮፕላን ካልተጠገኑ፣ ካልተሻሻሉ ሁልጊዜ ባረጀ ቁጥር ገዝተን ማምጣት አንችልም። ስለዚህ ለዛ ስንል የጥገና አቅማችንን በከፍተኛ ሁኔታ ነው። የጥገና አቅም ሲባል ደግሞ የሰው ኃይል ማለት ነው። የሰው ኃይልን የማብቃት ከዘመኑ ቴክኖሎጂ ጋር እንዲገናኝ እንዲያቅ፣ እንዲያሻሽል የማድረግ ስራ ስለሆነ በከፍተኛ ሁኔታ የሰው ኃይል ላይ በመስራታችን በተለይ የመጀመሪያ ደረጃ ቴክኒሻኖቻችንን ማሰልጠን ምንም ጊዜ ሳይወስድ ደግሞ ወደ ተለያየ ደረጃ ከፍ የማድረግ ስራ ስለሰራ ራሳችን ችላይ በራሳችን ሰዎች እየጠገንነው ከካራማራ ድል በኋላ ያሉት ዓመታት ለአየር ኃይል የፈተና ወቅት፣ የብቃቱ መዳከሚያም ጊዜዎች ነበሩ። የፖለቲካ አለመረጋጋት፣ የአብራሪዎቹና ቴክኒሺያኖቹ ወደ ውጭ ሀገር እንዲሰደዱ መደረግ፣ የሰለጠነ የሰው ኃይል ብክነት የአየር ኃይሉን አቅም በእጅጉ እንዲደቅ አደረገው። አሁን ግን የአየር ኃይሉ ታሪክ ተቀይሯል። ህልሞም ይህ ሆኗል። ኤርፎርስ ላይ ባለፉት ሁለት ሶስት አራት ዓመታት ያው ሁላችሁ እንደምታውቁት ከፍተኛ ክትትል፣ ቁጥጥር፣ ድጋፍ ይደረግ ነበረ። የተገኘው ውጤት ግን ኢምፕሬሲቭ ነው። እውነት ለመናገር ኢትዮጵያውያን ሊኮሩ ይገባቸዋል። የኢትዮጵያ አየር ኃይል በጣም ጠንካራ ቁመና ላይ ይገኛል። የዚህ ተቋም ህልም በ2030 በአፍሪካ ውስጥ አንዱ ስመጥር ሰፕላየር መሆን ነው። ለአፍሪካ ማርኬት በዩኤቪ እና የተለያዩ የአውሮፕላን ፓርቶች እና አውሮፕላኖች ለአፍሪካ ማርኬት ማምረት ማቅረብ እንፈልጋለን። አሁን ኢትዮጵያ ያንን የመወዳደር ፍላጎት ስላላት ወደዚያ ገበያ ትገባለች፣ ምንም ጥርጥር የለውም። በ2030 ለበርካታ ሀገራት አውሮፕላኖች፣ ዩኤቪዎች እናቀርባለን። ለኛም ለሀገር ውስጥ ፍላጎት በርከት ያለውን ሁሉን ላልናሟላ እንችላለን። በርከት ያለ ፍላጎቶቻችንን በተለያየ መንገድ እንደምናሟላ ተስፋ ይደረጋል። የኢትዮጵያ አየር ኃይል ታሪክ ጽናትን፣ ብቃትንና ከፈተና በኋላ ዳግም የመነሳት ችሎታን የሚያሳይ ሕያው ምስክር ነው። አየር ኃይሉ በቴክኖሎጂ ሽግግሩ፣ የሰው ኃይል ልማትና የጦር መሳሪያዎች ዘመናዊነትን በማጠናከር ላይ የሚገኝ ሲሆን አዳዲስ ቴክኖሎጂዎችን እንደ ሰው አልባ አውሮፕላኖችን እና ዘመናዊ ተዋጊ ጀቶችን በማካተት የአየር ላይ የበላይነትን የማስጠበቅ አቅሙን እየጨመረ ይገኛል። የኢትዮጵያ አየር ኃይል ዘጠናኛ ዓመቱ በታሪኩና በዘመናዊነቱ መካከል ያለውን ትስስር የሚያሳ ተቋሙ ለሀገረ መንግሥት ግንባታ መሰረታዊ አስተዋጽኦ ያለው ስለመሆኑም ማሳያ እንደሆነ በበርካቶች ይነሳል።